ሰላም ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ የቻናላችን ተከታታዮች በያላችሁበት ሰላማችሁ ብዛ እያልኩ እንደተለመደው ተወዳጁን ድራማ የወፍ ጎጆ ድራማ ይዤላችሁ መጥቻለሁ። እንድትከታተሉን በአክብሮት ጋብዛለሁ። መልካም ቆይታ ነው ሶመርና ቱርካን ሶመርም ቁርስ አበላለሁ እያለ እንቁላልም ለመጥበስ እየሞከረ ነው ይሁንና ግን የእንቁላሉ ቅርፊቱም ውስጥ እየገባበት በጣም ይበሳጫል ቱርካንም እያየች ትስቃለች ከውስጡም ለማውጣት ሲሞክር የሶመር እጅም ይቃጠላል ይበቃል ይበቃል በእውነት ሶመር እኔ ራሴ መስራት ይኖርብኛል ዝም ብዬ ከተመለከትኩ በዚሁ ከቀጠልክ ቤቱን በሙሉ ነው የምታቃጥለው ምን እያልሽ ነው ያለሽው ሰርችኋለሁ ትንሽ ነው የቀረኝ ዞር በል ዞር በል ይገርማል ግን አየሽ ተመለከትሽ አይደለ በአንቺ ምክንያት ረባክ በእኔ ምክንያት ዝም ብለሽ ትመለከችኛለች ስቃጥል በእውነት ግራ ነው ያጋባሽ በነገራችን ይ ግን ከሰራሁት እኮ እኔ ብሰራው ኖሮ በጣም ጣፋጭ ነው የምሰራው። ነገር ታውቂያለሽ? አውቃለሁ፣ በደንብ አርጌ አውቃለሁ። እንቁላል እንኳን መጥበስ አልቻልክም። መጀመሪያውልህ ዘይቱን ታደርጋለህ ከዛ በኋላ ነው እንቁላል የሚደረገው። ለወደፊት አሁን ከኔ ጋር መለፋለፉን ተውና ዳቦውን ዝግጁ አድርግ። ሄድና በመጨረሻ ምግቡ ደርሶ ጠረጴዛ ላይ ቁጭ ብለው ሶመር እና ቱርካን ቁርሳቸውን መብላት ይጀምራሉ። እየበላች እንዳለም በድንገትም መቆሳተር ትጀምራለች። ሶመርም ይደነግጣል። ተመልከትው በአንተ ምክንያት የእንቁላሉን ቅርፊት ታበላኝ ው። በጣም ጎበዝ ሶመር፣ በእውነት ጭራሽ እንቁላል ቅርፊት ታበላኝ። አተጨናነቂ ውልሽ በጣም ጥሩ ነው፣ ካልሲየም አለው ውስጡ ለጤና በጣም ቆንጆ ነው ሲሉ ሰምቻለሁ። እየተሳሳቁም ጥሩ ጊዜ ካሳለፉ በኋላ ሶመርም ይናገራል። አይሻ ደለ ቱርካን፣ ምን ያክል ደስተኛ እንደሆን አሁን ገባሽ እያለም እጇን ይዘዋል። በዚህ ላይ ደግሞ አስቢው ልጅሽን ልክ እንደወለድሽ ልጃችንን እያየን እንዴት ደስተኛ እንደምንሆን አንቺ፣ እኔ ልጅ እንዴት ደስ የሚል ህይወት እንደሚኖርን አስቢው፣ ሶመር ሁልጊዜም ቢሆን እኮ የኔ ጥፋት እንደሆነ ነው አንተ የምታስበው። ኧረ በፍጹም እኔ እንደዛ አላልኩም። የሁለታችንም ጥፋት አለበት። ሁለታችንም ደረቆች ነበር። ሁለታችንም እየገፋ ነው ነበር ጉዳዩ። ሁለታችንም ጥፋተኞች ነን። እኔ በዚህ ስማማለሁ ቱርካን። የኔን የአንችን ህይወት እንደዚህ አይነት አስቸጋሪ ሁኔታ ላይ እንዲደርስ ጥፋተኛ ነኝ ብያምናለሁ። ነገር ግን ደግሞ አንቺ ጥፋተኛዎች መመሰለሽ በመካከላችን የተፈጠረውን ነገር ቆስሎ እንዲሽር በፍጹም አልፈቀድሽም። እኔና አንቺ እንድንስማማ በፍጹም አልፈቀድሽም አብረን እንድንሆን በፍጹም አልፈቀድሽልኝም። ጊዜ አልሰጠሽኝም። እድል ለመስጠትም ፈቃደኛ አልሆንሽ። እባክሽ እንደዚህ አታደርጊ። እኔ አጠፋሁትን ጥፋት በሙሉ ክስሻሉ እጅ ለእጅ አብረን ተያይዘን በሰላም መኖር እንችላለን። እባክሽ ዱርጋን እሶመር፣ ይኸውልህ ምናልባት እኔ የሆነ ተስፋ ሰጥቼ ከሆነ በእውነት በጣም ነው ማዝ ነው። እኔ በጣም ደግሞኛል ሶመር፣ ይሄ የማያልቅ ጦርነት በጣም ሰልችቶኛል። እዚህ ቤት ያለው አሁን ከኔ ጋር አብረህ የተቀመጥከው በሆዴ ውስጥ ያለው ፅንስ የእሱ አባት ስለ ወንግ ብቻ ነው። እኔ እናንተ ጓደኛሞች ሆነን መቀጠላችን አይቀርም እያለች ስትናገር ሶመር ይደነግጣል። ታውቂያለሽ፣ እኔ ያሰብኩት ምንድን? ያሰብከው? የተረጋጋሽ መስሎ ነበረ። ለመጀመሪያ ጊዜ ከተጣላም በኋላም ፈገግ ብለሽ አይችሽ ነበር። ዛሬ ምናልባትም ሌላ ድል ሰትሽኛል ብዬ አስቤ ነበር። ኤውልስ፣ ሶመር፣ አንተ ለኔ በጣም ልዩ ሰው ነህ፣ ነገር ግን ለልጅ አባት ብቻ ነህ። ሌላ ነገር አይኖርም። በመጨረሻም በረጅሙ ተንፍሶ ሶመርም ይናገራል። አመሰግናለሁ ኤውልሽ። ቱርካን አዳምችኝ እኔ የአንቺ ጓደኛ መሆን በፍጹም አልፈልግም። ኤብልሽ እኔ ናንቺ ብንለያይ እንኳን የአንቺ ጓደኛ መሆን በፍጹም አልፈልግም። በጣም አዝናለሁ። በፍጹም አልሆንም ብሎ ተናግሮ ከተቀመጠበትም ይነሳል። እየተንጎራደደም እየተናደደ እኔ እኮ እያልኩሽ ያለሁት ሁሉን ነገር አድሰን እንደገና ፍቅራችንን እንጀምር እያልኩሽ ነው። ቆይ ታስታውሻለሽ እኔና አንቺ ለመጀመሪያ ጊዜ የተገናኘንበትን ቀን? አስታውሳለሁ። ሁሉንም ደቂቃ ሰከንዶቹን ሁሉ ያስታውሳለሁ። እኔም በሆን አስታውሳለሁ። ይኸውልሽ ልክ እንዳየሁሽ ነበር የተናገርኩት። ምን አለበት ይህችን ሴት ቀደም ብዬ አግኝቻት ቢሆን ብዬ ነበር። ምን አለ ዘግይቼ ባላገኘኋት እያልኩ ነበር። ምን አለበት ቀድመን ተገናኝተን ቢሆን እያልኩ ነበር። ነገር ግን የሰው ልጅ ይኸውልሽ በፍቅር የሚወድቅበትን ሰዓት መምረጥ አይችልም። ይኸውልሽ አዳምጪኝ መጀም ቢሆን እኔ ላንቺ ያለ ይፍቅር አይቀንስም። ያቺ ቀን ያየሁሽ ቀን ፀሐይ ከመጥለቋ በፊት የተገናኘንባት ቀን ለመጀመሪያ ጊዜ ያየሁሽ ቀን እሷ ቀን ነበረች። ያቺ ልዩ ቀን ነበረች ለእኔ። ያቺ ፀሐይ ደግሞ ሁልጊዜም ጊዜም ቢሆን ትወጣለች፣ ዛሬም ትወጣለች። እዛ ቦታ ላይ ለመጀመሪያ ጊዜ የተያየንበት ቦታ ላይ ጠብቅሻሉ፣ ዛሬ ቶርካን፣ ፀሐይ ከመግባቷ በፊት ልክ እንደ መጀመሪያ ቀናችን ምን መሰለህ፣ እኔ አስቢበት አስቢበት በደንብ አስቢበት። ምንም ነገር አሁን አትናገሪ። እዛው ቦታ ላይ ጠብቅሻለሁ ኔ የመጀመሪያ ቀን የተገናኘንበት ቦታ በዛው ሰዓት። የምትመጪ ከሆነ እስከ ህይወት የፍጻሜ ድረስ መቼም ቢሆን አረሳውም ያንን ቀን አሁን የዛሬዋን ቀን መቼም ቢሆን አረሳትም ከመጣሽ። ነገር ግን ማትመጪ ከሆነ ያችን ቀን የዛሬዋን ቀንን ጨምሮ ከአንቺ ጋር የነበረኝን እያንዳንዱ ትውስታይን በሙሉ ሁሉንም ነገር ገደል ከተዋለሁ። ሁሉንም ነገር ረሳዋለሁ። እስከ ዘላለም የነበረን ነገር በሙሉ ረሳዋለሁ። ከዚህ በኋላ እኔ ነገሮችን አላወሳስባቸውም። ገባሽ? መለየትም ከሆነ መፈለጊው እንለያያለን። ምንም ችግር አይኖርም ከዚህ በኋላ ብሎ ተናግሮ፣ ሶመር በመጨረሻም ኮቱን ይዞ እየተራመደ ቱርካንንም ጥሯት ይሄዳል። ከሰዓታት ቆይታ በኋላ ቱርካን ሶመር ይዞላት የመጣውን የሙሽራ ቀሚሷን በእጇ ዳሰስ እያደረገች ጸጉሯንና እንዲሁም ደግሞ ቅንድቧን መኳለም ተጀምራለች። በሌላ በኩል ሶመር ልብሱን ቀይሮ እንዲሁም ደግሞ ሽቶ ልብሱ ላይ እያደረገ ራሱን ማስተካከል ይጀምራል። ከተቀጣጠሩበት ቦታ ሶመር ቀድሞ ቁጭ ብሎም ቱርካን መጠበቅ ይጀምራል። ብቻውን ቁጭ ብሎም ይናገራል። በእርግጠኝነት ትመጫለሽ ቱርካን፣ በደንባር ወይ ይገባኛል። ትመጫለሽ፣ በፍጹም አተኝም። በሌላ በኩል የቱርካን እህቶች መጥተው ቱርካንም እያበረታቷት በመሀልም ማልቀስ ተጀምራለች። እኔ በእውነት እላችኋለሁ በጣም ደክሞኛል። ሶመርን በማጣትና በማግኘት መካከል ሆኜ ሁልጊዜ እየተሰቃየሁ መኖር አልፈልግም። ሩቺያን በቀኝ ያለች፣ በግራ በኩል ሚኔ ያለች ልክ እንደ ጠላት ከበውኛል። ከእነሱ ጋር እየተጨቃጨቁ ስንት ዓመት መኖር አለብኝ? ምንድነው ማድረግ ያለብኝች? እሱ ደግሞ የመጨረሻ ቃሉን ሰጥቶ ሄደው። አሁን እኔ ከዚህ በኋላ ምንም አይነት ጥንካሬ የለኝም እነሱን የምቋቋምበት። ሁሉንም ነገር ረስተነው እንደ አዲስ እንጀመር ይላል እሱ። እኔ ግን አልችልም። ምንም አይነት ጥንካሬ አልቀረም እያለች ስቅስቅ እያለች ታለቅሳለች። በቃ ሁሉም ነገር ቢያበቃለት ይሻላል። እኔ መሄድ አልፈልግም፣ በቃ እያለችም የሙሽራ ቀሚሱን ትገፋዋለች። አዎ በፍጹም አልሄድም፣ ወደሱ አልሄድም። ይህንንም ተናግራ የሙሽራ ቀሚሱን በመቀስ ቱርካን መቁረጥም ትጀምራለች። ይህን እየተመለከቱ ደሪያና እንዲሁም ደግሞ ዶንሽ በጣም ያዝናሉ። በሌላ በኩል ሰዓቱን እየተመለከተ አሁንም ቢሆን ሶመር ተስፋ ሳይቆርጥ ቁጭ ብሎ እየጠበቃት ነው። ይሁንና ግን ቱርካን የሙሽራ ቀሚሱን እየቀዳደደችው ነው። በሌላ በኩል ምሽት ላይ ሙስጠፋ መኪናውን እያሽከረከረ ባለበት፣ የሙስጠፋ እናትም ትደውልለታለች። እየተሰላች ሙስጠፋ ስልኩንም አንስቶ እያዳመጥኩሽ ነው እማዬ። የሙስጠፋ እናትም በብልቃጥ ውስጥ ያለውን መድኃኒት ከወሰደች በኋላ ነበር የደወለችለት። እያለቀሰችም ትናገራለች። ልጄ ሙስጠፋ፣ ልሰናበትህ ነው የደወልኩልህ። ምን ማለት ነው? ልሰናበትህ ነው ማለት ምን ማለት ነው? ለመጨረሻ ጊዜ ድምፅህን መስማት ፈልጌ ነው የደወልኩት። በጣም ስለምወድህ ለመጨረሻ ጊዜ ድምፅህን ልስማው ብዬ ነው። እማዬ፣ ምን እየተካሄደ ነው ያለው? እኔ እየሄድኩ ነው ያለሁት ልጄ አሁን የሚለከውን ነገር ማድረግ ትችላለህ እኔ አልቆጣህም እንደፈለገ መሆን ትችላለህ ከዚህ በኋላ ነፃ ነህ ልጄ የሚጨቃጨቅ ሰው የለም ደስተኛ ትሆናለህ ብዬ ተስፋ አረጋለሁ እየሞትኩን ያለሁት እኔ እያለ ስትናገር ሙስጠፋ ሚይዝ የሚጨብጠውን እያጣ እማዬ እማዬ መልሽልኝ እማዬ እያለ ቢናገርም አቅም እያነሳት ሲቪ ላይ በመጨረሻም ስልኩ ከእጇ ላይ መውደቅ ይጀምራል ሙስጠፋ ስቅስቅ እያለ በስልኩ ውስጥ በረጅሙ ይጣራል እማዬ እማዬ መልሽልኝ ምንድን ያደረግሹ እማዬ ምንድን ያደረግሹ በሌላ በኩል ሩቻን ቤት ውስጥ ፖሊሶችም ደርሰው በሩን ያንኳኳሉ አይላም ከፍታላቸው ሩቻንን እንደሚፈልጉ እንድጠራላቸውም ትእዛዝ ያስተላልፋሉ ሩቻንና ኦዛርም ወደ በር እንደቀረቡ እርስ በርሳቸው እየተያዩ መደናገጥ ይጀምራሉ ፖሊሱም ይናገራል ወይዘሪት ሩቻያን ከኛ ጋር መምጣት ይኖርብሻል ወደ ፖሊስ ጣቢያ ለምንድን ነው የምመጣው የመጨረሻ ቃሌን እኮ ሰጥቻለሁ አይደለም እንዴ? ከዚህ በተጨማሪ እናንተም ብትሆኑ ታቁኛላችሁ። ወይዘሮ ሩቺያን ወንጀሉን ከፈጸሙት ሰዎች ውስጥ ተጠርጣሪ ነሽ። እባክሽን አብሮ መሄድ ይኖርብናል ወደ ፖሊስ ጣቢያ። የማይሆን እርምጃ እንድንወስድ እንዳታስገድጅን። የዚህን ጊዜ ሩቺያን የምትይዝ የምትጨብጠውን ታጣለች፣ ትደነግታለች። በመጨረሻም በፖሊሶች ታጅባ ሩቺያን ቤቷን ጥላ መሄድ ትጀምራለች። በሌላ በኩል እስከ ምሽት ድረስ ሁሉም ሰው ወደ ቤቱ ከገባ በኋላ አሁንም ቢሆን ሳይሰለች ሶመር ቱርካን ትመጣለች ብሎ እየጠበቀ ነው። በዚህ መዓለም ስልክ ይደወልለታል። ስልኩን እየተመለከተ ከማንሳትም ይቆጠባል። አስተናጋጁም እየተራመደ ወደ ሶመር ጋር ደርሶ፣ አቶ ሶመር በጣም ይቅርታ አደርግልን ሰዓት ስለሄደ ሬስቶራንቱ ሊዘጋ ነው። አይሆንም ትመጣለች እሷ በእርግጠኝነት ትመጣለች። በመጨረሻም አስተናጋጁ ግራ እየገባው ጥሎትም ይሄዳል። እንባው ቅርር እያለ ሶመር አሁንም ቢሆን በርበሩን እየተመለከተ ነው። በነጋታው ጠዋት ቱርካን ወደ ስራ ቦታዋ እንደደረሰች የስራ ቦታዋ ላይም የተለየ ለውጥ አይታ ነበርና ግራ እየተጋባይ ትጠይቃቸዋለች። ምንድነው እሱ ምን የተፈጠረ ነገር አለ? አዲስ ዳይሬክተር መጥቷል፣ አዲስ አለቃ። ስለዚህ እዚጋ ቆመን እየጠበቅ ነው ነው፣ መተዋወቅ አለብን አለቃችን ሴት አለ እስካሁን ድረስ አልመጣም እሱ የስራ ባልደረባዋም ወደ እሷ ጋር ቀረብ እያለ ወይዘር ቱርካን አዲሱ ኃላፊያችን ማግኘት ይፈልጋል አንቺን በጣም ጥሩ እያለችም እየተራመደች ትሄዳለች እዛም እንደደረሰች ደደረሰች ያየችውን ማመን እየከበደ አትደነግጣለች ሶመር እሱም ዞር እያለ ይመለከታታል ምን እየሰራ ነው ያለው አሁን እዚህ ምን ትሰራለህ ገምች እስኪ ምን ልሰራ ይመስልሻል እዚህ የመጣሁት ሶመር ቆይ ምንድነው ዓላማ ምንድነው የምፈልገው ትንሽ እንኳን ለእኔ አታስብልኝም? የፈለግከውን ነገር ሁሉ አደረክ አደለም እንዴ? አሁን ደግሞ በመጨረሻ ስራ የልነጥቀኝ ነው። አሁን ዞር በልልኝ፣ በእውነት ከስራ ቦታ ላይ ዞር በልኝ። ከአዲሱ ዳይሬክተሬ ጋር መገናኘት አለብኝ። አትልፊ፣ አትልፊ። የውልሽ ይህን የምትሰሪበትን የምትኮሪበትን የስራ ቦታሽን ገዝቼዋለሁ እኔ። ከዚህ በኋላ የእኔ ነው እያለ ሲናገርም ቱርካንም በጣም ተደነግጣለች። ዞር እያለች ምስን እየተመለከተ ምንድን እያልክን ያለው አልገባኝም። በድፍረትም ወደ እሷ ጋር ቀረብ እያለ ወደ ታችም እየተመለከታት አዲሱ አለቃሽን ንኝ እያልኩ ነው ያለሁት። ምን ማለት ነው? ከዚህ በኋላ ያለውን ነገር ደግሞ ጊዜ ይነግርሻል። እንግዲህ በመጨረሻም ቱርካን በጣም ትደነግጣለች። ውድና የተከበራችሁ ቻናላችን ተከታታዮች የወፍጎቹ ድራማ ይቀጥላል። ቻናሉ አዲስ የሆናችሁ የሎል ምልክቱን በመጫን ሰብስክራይብ በማድረግ የወፍጎቹ ድራማን እስከ መጨረሻው ድረስ መከታተል ይችላሉ። በቀጣይ ክፍል እስከምንገናኝ ሰናይ ጊዜ የሎላችሁም